ዶክተር ደብረ ጽዮን ገብረ ሚካኤል የሚመራው የህወሓት ቡድን ህወሓትን በህገ ወጥ መንገድ የማገድና በትግራይ ህገ ወጥ ምርጫ የማካሄድ አዝማሚያ አለ ሲል መግለጫ ወጣ። አሰላሙ አሌይኩም ወረሕመቱላህ ወበረካቱ። እንደምን አላችሁ ውድና የተከበራችሁ የሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን። ሰላም ለሁላችሁ፣ ሰላም ለሰው ዘር በሙሉ። ለዚህ ቻናል አዲስ ከሆኑ ሰብስክራይፕ እንዲያደርጉ በአክብሮት ጠይቃለሁ። ቪዲዮውን በላይክ እና ሼር ይጀምሩ። ቀጥታ ይዤላችሁ ወደ መጣወት መረጃ እናመራለን። በብሔራዊ ምርጫ ቦርድ ከህጋዊ የፖለቲካ ፓርቲነት የተሰረዘው ህወሓት በህገ ወጥ መንገድ እገዳ እንደተጣለበት ገልጾ በቀጣይም እሱን የማያካትት ምርጫ ለማካሄድ እቅድ አለ ሲል ከሷል። የህወሓት ቃል አቀባይ አቶ ሚካኤል አስገዶም በሰጡት መግለጫ ህወሓትን በህገወጥ መንገድ የማገድና በትግራይ ህገወጥ ምርጫ የማካሄድ አዝማሚያ አለ ብለው ሁኔታውን የዘፈቀደው ውሳኔ ሲሉ ጠርተውታል። በኢትዮጵያ ብሔራዊ ምርጫ ቦርድ የህጋዊ ፓርቲነት እውቅናውን ያጣው ህወሓት ከህዳር 8 2018 ዓ.ም ጀምሮ እስከ ህዳር 13 2018 የማዕከላዊ ኮሚቴ ስብሰባውን አካሂዷል። ነሐሴ 7 2016 14ኛ ጠቅላላ ጉባኤውን ሲያከናውን የሚጠበቅበትን ሂደት ሳይከተል እና ለምርጫ ቦርድ ሳያሳውቅ የሚያካሄደው ነው በማለት በቦርዱ ተቀባይነት የለውም የሚል ደብዳቤ እንደተጻፈለት ይታወሳል። ከማዕከላዊ ኮሚቴው ስብሰባ ስብሰባ መጠናቀቅ በኋላ የፓርቲው ቃል አቀባይ አቶ ሚካኤል በሰጡት መግለጫ በትግራይ ህገ ወጥ ምርጫ የማካሄድ ፍላጎት እንዳለ ገልጸው ይህም ህወሓትን ኢላማ በማድረግ ህዝቡን ለማጥቃት እንደሆነ ተናግረዋል። ቃል አቀባዩ ከህወሓት ህጋዊ ሰውነት መሻር በተጨማሪ ከኤርትራና ከፌዴራል መንግስት ጋር ስላለው ግንኙነት እንዲሁም ስለ ተፈናቃዮች ጉዳይም ተጠይቀዋል። በ14ተኛው የህወሓት ጠቅላላ ጉባኤ ላይ የተላለፉ ውሳኔዎች ትግበራ በማዕከላዊ ኮሚቴው መገምገማቸውን አቶ ሚካኤል ገልጸዋል። ከከፍተኛ የፓርቲው አመራሮችና ከአባላቱ እንዲሁም ከብሔራዊ ምርጫ ቦርድ ተገቢውን ሂደት የተከተለ አይደለም የተባለው የህወሓት 14ተኛው ጉባኤ አወዛጋቢ እንደነበር ይታወሳል። ጉባኤው በህወሓት ሊቀመንበር እና በምክትሉ በሚመሩ የድርጅቱ አባላት መካከል ክፍፍልን ፈጥሮ ነበር። የህወሓት ጠቅላላ ጉባኤ መካሄድ መጀመሩን ተከትሎ የቀድሞው የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር ዶክተር ለገሰ ቱሉ የሁለት ዓመቱን ጦርነት ያስቆመውን የፕሪቶሪያ ስምምነትን የሚጥስ ነው ማለታቸው አይዘነጋም። በ14ተኛው አወዛጋቢ ጉባኤ ላይ በወቅቱ የድርጅቱ ምክትል ሊቀመንበር የነበሩት አቶ ጌታቸው ረዳን ጨምሮ 17 የማዕከላዊ ኮሚቴ አባላት፣ የድርጅቱ ቁጥጥር ኮሚሽን፣ አብዛኞቹ የደቡብና የደቡብ ምስራቅ ትግራይ ወረዳዎች እንዲሁም የመቀለ ከተማ ክፍለ ከተሞች አልተሳተፉም። በወቅቱ አቶ ጌታቸው ባወጡት መግለጫ ጉባኤው ትግራይን እና ህዝቡን አደጋ ውስጥ ከመክተት የዘለለ እርባና የለውም ብለው ነበር። ከፕሪቶሪያ ስምምነት በኋላ ከአሸባሪነት መዝገብ የወጣው ህወሓት ከህጋዊ ፓርቲነት ምዝገባ ተሰርዟል። ከትግራይ ኃይሎች ተነጥለው የወጡት እና በተለምዶ ሀራ መሬት ወይንም ነፃ መሬት ተብለው የሚጠሩ ታጣቂዎች በህወሓት ኃይሎች ላይ ጥቃት ሰንዝረዋል በሚል መከሰሳቸው ይታወሳል። እነዚህ ታጣቂዎች በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍና ድርጅቱን የሚደግፉ የትግራይ ኃይሎች አዛዦች ከስልጣን ለማስወገድ ወደ አፋር ክልል ሄደው ወደ መደራጀታቸውን ይናገራሉ። ትግራይ ክልል ከአፋር ክልል ጋር በሚያዋስናቸው አካባቢዎች እንደሚንቀሳቀሱ ከሚነገርላቸው ታጣቂዎች ጀርባ ያለው የፌዴራል መንግስቱ ነው ሲል ህወሓት መክሰሱን አይዘነጋም። የህወሓት ማዕከላዊ ኮሚቴ ጉባኤ የተካሄደው በክልሉ ውጥረት በነገሰበት ወቅት ነው። ባለፉት ወራት በትግራይ ኃይሎች፣ በነፃ መሬት ታጣቂዎች እና በፌዴራል መንግስቱ ኃይሎች መካከል ዳግም ትግራይ ውስጥ ግጭት ሊቀሰቀስ ይችላል የሚል ስጋት ተፈጥሯል። ጥቅምት 2018 ዓ ም ላይ የአፋር ክልል መጋሌ ወረዳ ዋና አስተዳዳሪ የትግራይ ኃይሎች በወረዳው ቶንሳ ቀበሌ ላይ በከፈቱት ጥቃት ወደ 15 ኪሎ ሜትር ዘልቀው መግባታቸውንና ስድስት መንደሮችን መቆጣጠራቸውን ተናግረዋል። በወቅቱ የኢትዮጵያ መንግስት የድሮን ጥቃት በመፈጸም በትግራይ ኃይሎች አባላት ላይ ጉዳት ማድረሱን ህወሓት ገልጿል። ከፕሪቶሪያው ስምምነት በኋላ ህወሓት የፈጸማቸው ድርጊቶች ወደ ጦርነት ለመግባት ከበቂ በላይ ምክንያቶች ናቸው ሲሉ የኢትዮጵያ ጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ መናገራቸውም ይታወሳል። ዶክተር ደብረጽዮን ገብረ ሚካኤል ስብሰባ ረግጠ ወጥተዋልን? በፓርቲው ከፍተኛ አመራሮች መካከል የተፈጠረን ሰፊ ልዩነት ተከትሎ የፓርቲው ሊቀመንበር ደብረ ጽዮን ገብረ ሚካኤል ጉባኤ ረግጠው ወጥተዋል እየተባለ በማህበራዊ ሚዲያ ላይ ሲነገር ቆይቷል። ሆኖም ግን የህወሓት ቃል አቀባይ ሐሰት ነው ሲሉ አስተባብለዋል። በማዕከላዊ ኮሚቴ ስብሰባው ላይ መወያያ አጀንዳ የሆነው በ14ተኛው ጉባኤ ላይ የተላለፉ ውሳኔዎች አፈጻጸም እንደሆነ ጠቅሰዋል። በቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የሚመራ ቡድን የአገር ክህደት ፈጽሟል ሲል ህወሓት በተደጋጋሚ ከሷል። አሁን ላይ በዚህ ቡድን የደረሰውን ጉዳት ለመጠገን እየሰራ እንደሚገኝ ፓርቲው አስታውቋል። የህዝባችንን አንድነት ለማወክ በጎጠኝነትና በኋላ ቀርነት ጥረት ቢደረግም ስለ አንድነት ውይይት ተደርጓል ብለዋል ቃል አቀባዩ። ከደብረ ጽዮን ቡድን ጋር ከፍተኛ መቃቃር ውስጥ ገብተው የቆዩት አቶ ጌታቸው ከሁለት ዓመት የትግራይ ክልል ጊዜያዊ አስተዳደር ፕሬዝደንትነት ቆይታ በኋላ መጋቢት 2017 ላይ ስልጣናቸውን ለምክትላቸው ሌተናል ጄኔራል ታደሰ ወረደ አስረክበዋል። በተጨማሪም አቶ ጌታቸው ከበርካታ የህወሓት ከፍተኛ አመራሮችና አባላት ጋር በመሆን ስምረት የተባለ ተቃዋሚ ፓርቲ መስርተው በሊቀመንበርነት እየመሩ ነው። ያልተመለሰው የተፈናቃዮች ጥያቄ ከምዕራብ ትግራይ እየተፈናቀሉ ወደ አንድ ሚሊዮን የሚጠጉ ሰዎች ለአምስት ዓመታት በመጠለያ ለመኖር ተገደዋል። ያለ ሰብዓዊ እርዳታ በችግር ላይ መሆናቸውን በመግለጽ ወደ ቀያቸው ለመመለስ የሚጠይቅ ሰላማዊ ሰልፍ ማድረጋቸው ይታወሳል። በፕሪቶሪያ ስምምነት መሠረት ተፈናቃዮች ወደ ቀያቸው መመለስ ነበረባቸው ሆኖም ግን የትግራይ ክልል ጊዜያዊ አስተዳደር እና የፌዴራል መንግስትም ለተፈናቃዮች አለመመለስ እንዲሁም ለፕሪቶሪያ ስምምነት አለመከበር አንዳቸው ሌላቸውን ተጠያቂ ሲያደርጉ ቆይተዋል። ህወሓት በምዕራብ ትግራይ ያሉ ታጣቂዎች እንዲሁም አዲስ ሰፋሪዎች እንዲወጡና የራሱን አስተዳደራዊ መዋቅር እንዲዘረጋ ጠይቋል። ጠቅላይ ሚኒስትር አብይ አህመድ በበኩላቸው ለተፈናቃዮች ወደ ቀያቸው አለመመለስ ህወሓትን ተጠያቂ አድርገው በትግራይ ክልል ያሉ ተፈናቃዮች ራያ ላይ እንደመለስ ነው፣ ፀለምት ላይ እንደመለስ ነው፣ ወልቃይት ላይ መመለስ አለበት፣ ይህ የመንግስት ጽኑ አቋም ነው ሲሉ በህዝብ ተወካዮች ምክር ቤት ተናግረዋል። የህወሓት ቃል አቀባይ አቶ ሚካኤል ተፈናቃዮች ወደ ቀያቸው ለመመለስ እየሞከሩ ነው። መማረራቸው እውነት ነው። እየኖሩበት ያለው ሰቆቃ ግልጽ ነው። ጭፍጨፋ ተፈጽሞባቸዋል። ከቤት ንብረታቸው የተፈናቀሉ ናቸው። ያፈናቀሏቸው ሰዎች አሁንም እዚያው ናቸው ሲሉ ለቢቢሲ ትግርኛ ምላሽ ሰጥተዋል። በሺዎች የሚቆጠሩ ተፈናቃዮች በመቀለ ከተማ ያደረጉትን ሰላማዊ ሰልፍ ተከትሎ አቶ ጌታቸው የጊዜያዊ አስተዳደሩ ፕሬዝደንት ሳሉ በጦርነት ምክንያት ተፈናቅለው በችግር ላይ ባሉ ሰዎች ሁኔታ ውስጥ የክልሉ ጊዜያዊ አስተዳደር አንዱ ተጠያቂ መሆኑን ተናግረዋል። በአቶ ጌታቸው ረዳ ይመራ የነበረው ጊዜያዊ አስተዳደር አላሳካቸውም ከሚባሉት መካከል አንዱ የተፈናቃዮች አለመመለስ ነው። ከትግራይ ክልል ተወክለው የፕሪቶሪያ ስምምነት ተፈራራሚ ከነበሩት መካከል አንዱ የሆኑት አቶ አሰፋ አብርሃ ለቢቢሲ ትግርኛ ጋር ባደረጉት ቆይታ ተፈናቃዮችን በማስመለስ ረገድ ዋናው ኃላፊነት የፌዴራል መንግስት መሆኑን አስምረውበታል። ቅድሚያ የሚሰጠው ለሰብአዊነት መሆኑን በመግለጽ ግዛት ወይም ካርታ የማረጋገጥ ጉዳይ አይደለም፣ ግዛቱ የእኛ የሚሆነው ህዝቡ በመሬቱ ላይ ሲኖርበት ነው፣ ህዝቡ እዚያ ከሌለ ቦታው የኛ አይደለም፣ በማለትም አስተያየታቸውን ሰጥተዋል። ከኤርትራ ጋር ግንኙነት አለ ህወሓት ከኤርትራ መንግስት ጋር እየሰራ ነው የሚለው የፌዴራል መንግስት ክስ መሰማት ከጀመረ ሰነባብቷል። አቶ ሚካኤል ግን ስለ ጉዳዩ ጭምጭምታ ይሰማል፣ ሆኖም በፓርቲም በመንግስትም ደረጃ ከኤርትራ መንግስት ጋር ግንኙነት አልተጀመረም ሲሉ አስተባብለዋል። የኢትዮጵያ ውጭ ጉዳይ ሚኒስቴር ለመንግስታቱ ድርጅት በጻፈው ደብዳቤ የኤርትራ መንግስትና ህወሓት ጽምዶ በሚል ጥምረት ኢትዮጵያ ላይ ጦርነት ለመክፈት እየሰሩ ነው ብሎ መክሰሱ ይታወሳል። ይህንን ክስ ህወሓትም የኤርትራ መንግስትም አስተባብለዋል። የውጭ ጉዳይ ሚኒስቴር ኤርትራና ህወሓት በቅርቡ የፋኖ ታጣቂዎች የሰሜን ወሎ ዋና ከተማ የሆነችውን ወልዲያን ለመቆጣጠር ባደረጉት ሙከራ ውስጥ ተሳትፈዋል ሲል ያለፈው መስከረም ወር ላይ ከሷል። ጠቅላይ ሚኒስትር አብይም ማንኛውም ከውጭ አገራት ጋር የሚደረግ ግንኙነት መካሄድ ያለበት በፌዴራል መንግስት በኩል መሆኑን ጠቅሰው እነሱ ማለትም ህወሓት ከውጭ መንግስት ጋር ምን እያደረጉ ነው ሲሉ ውንጀላ አዘል ጥያቄ ለህዝብ ተወካዮች ምክር ቤቱ ማቅረባቸው አይዘነጋም። የህወሓት ቃል አቀባይ በሰጡት ምላሽ ከሻዕቢያ ጋር ወዳጅ በመሆን ብልጽግናን ለመውጋት የተደረገ ንግግር የለም። እኛ እያልን ያለነው በጋራይ ፕሪቶሪያ ስምምነትን እንተግብር ነው። ሁለታችንንም የሚጠቅመው እሱ ነው፣ የሚያስተሳስረንም እሱ ነው ብለዋል። ዘገባው የቢቢሲ ነው። ብርታቶች ቪዲዮውን ላይክና ሼር ማድረግ አዘንጉ ለዚህ ቻናል አዲስ ከሆኑ ሰብስክራይብ እንዲያደርጉ በአክብሮት ትጠይቃለሁ። በሌላ መረጃ እስክንገናኝ መልካሙን ሁሉም እመኝላችኋለሁ። አሰላሙ አሌይኩም ወራህመቱላህ ወበረካቱሁ።